ተማለቃላችሁ እኔ እፎይ ነኝ። እኔ እፎይ ነኝ። እኔ እፎይ ነኝ። ከዛስ እፍ ብለሽ ጥፊ የአባት አምላክ እፍ አርጎ ያጥፋችሁ። የሰው ሃይማኖት አትንኪ፣ ሃይማኖትሽ እንዲከበር ሙስሊምና ክርስቲያኑ ተከባብሮ ነው እኛ ይኖር ነው። በግድ ነገር ፍለጋ፣ በግድ መነካካት። በግድ እኛ ሙስሊምና ክርስቲያን ተከባብረን ነው የምንኖረው። በግድ ሄዳችሁ የሰው ሃይማኖት ነግታችሁ፣ እኔ እፎይ ነኝ እፊ በልብሽ አባቴ አምላክ ተከባ ማስተማር ከፈለገ እሱ የኛን ሃይማኖት ያስተምር። ባይሆን ልዩነቱ የሙስሊምና የክርስቲያን ልዩነት ምንድን ነው? እኛ ልዩነታችን ይሄ ነው። ይሄ ስለሆነ የሚል በብላት በብልጠት ያስተምር። ነብዩ መሐመድን እየነካ የሚሰማ ጆሮ የሚሰጥን ሙስሊም ካለ በሳቅ እንዳልሞት የለም። አስፈራሳይ ነው ከዛ በተረፈ እናንተ ሙስሊምን ወደ ሃይማኖትን መሳብ እንኳን ከፈለግ በእንደዚህ መልኩ ነቢዩ መሐመድን ነክተህ የሚያዳምጥ ሙስሊም ካገኘ በሳቅ ረሞ ሞተው። እኔ ክብራችሁን ጠብቃችሁ ተቀመጡ፣ ሰው እንዲያከብራችሁ አትንጃጃሉ። ሚዲያ ላይ አትንጃጃሉ። እንደዚህ አይነት የሚባል ነገር የለም። ተከባብረን የኖረ ተከባብረን ቁራናቸው ጋር ምን ልትሰራ ትሄዳለህ ሲጀመር ራስን የራስን ሃይማኖት አጥና ራስን አስተምር። መችኛ ተማረም መጀመሪያ አንድ ኦርቶዶክስ ጠርተ ብትጠይቀው ጥቅስ የሚባል አንድ ወፍ ጥቅስ፣ ዮሐንስ ወንጌል ምን ይላል ብትለኝ ወፍ አላቅም። ወፍ ሃይማኖቴን እወዳለሁ። የስ የሚነካብኝ አልወድም። የስ መጽሐፍ ቅዱስ ጥሪ ብትለኝ አንድ ወርድ አላቅም። እኔ ራሱ ዘምሬ አውቃለሁ፣ ተሰልፌ አውቃለሁ። በሃይማኖቴ አልደራደርም። ወፍ ጥቅስም አቀው የለም። እስቲ እኛን ያስተምሩና ጥቅስ እንድናቅ ሌሎችን ለመርታት እንድናስረዳ፣ ሃይማኖት እንትን ጊዜ ሰጥተው ህሮ ባር በዚህ ሰዓት ከዚህ ሰዓት ጀምሮ መጽሐፍ ቅዱስ ትምህርት እናስተምራለን። ይሄ ይሄ ነው። ማርያም እንዴት እንደምታማልድ አንድ ኦርቶዶክስ አስረዳ ብትለው ወፍ የለም። እሱን ያስረዱን፣ ልዩነቱን ያስረዱን። ሙስሊም ስታገኝ ለምሳሌ አንድ ሙስሊም ይመጣና ኦ ከኛ ሃይማኖት ውጪ ጀነት የሚገባ የለም ይልሃለን እሱ ሲመጣ ኖ የእኛ ሃይማኖት እኮ ይሄ ነው የአንተ ሃይማኖት ይሄ ነው እኛ ጋር ይሄ ነው ብለህ ለማስረዳት እሱን ውቀት መታ አስጨብጠን አስጨብጦ ያንን የሰው ሃይማኖት ጌር እየነካ ከዛ ሊገሉኝ ነው እና ነብዩ መሐመድን ከነካባቸው ታሾፋለህ እንዴ ማነው ይሄ ቦርጫም እዮዳምም ዮኒ ማኛም አሜሪካን ሆነው ተረፉ እንጂ ሙስሊሞች ቢያገኟቸው አራት ቦታ ሆዳቸውን ቀደው ነው የሚያወጧቸው፣ አንጀታቸውን አውጥተው የሚጥሏቸው። በሃይማኖቴ አልደራደር። እኔም ደሴም ቲንግ ነው የማረገው። አሁን ኤደን የምትባል ስባት እቺ እስራኤል አገር ያለችው በህይወት ባገኛት በስማን ብዬ ነው ማርዳት። እኔ ራሴ እመብርሃን ምስክሬ ነው፣ አርዳታለሁ። በስማን ብዬ እንደዚህ በስማ ወልደንፈስ ቅዱስ ብዬ አገቷን እንደበግ ነው ምሾልታት። የእግዚአብሔር ትዕግስተኛ መሆኑን እግዚአብሔር መልካም መሆኑ የሚታወቀው እሷ በህይወት ማደሯ ነው። እግዚአብሔርን ሳትፈራ ሶሻል ሚዲያ ላይ ወጥታ በኤፍ ወርድ የተሳደበች እመብርሃንን የተሳደበች መስቀላችንን ያንቋሸሸች ሴት ተኝታ በሰላም መንቃቷ እግዚአብሔር ምን ያህል ትግስተኛ መሆኗን ነው የሚያሳየው። ስለዚህ ልትከበር ከፈለግ የሰው ሃይማኖት አትንካ። የሰው ሃይማኖት እንዳት ነኩ። እፎይ እፎይ፣ እፍ ብለሽ ጥፊ፣ በእናትሽ እንቡሽ ገለባ ይሻልሽም። እፎይ እኔ የማውቀው እፍ የሚል ነገር ነው። እዛ እኔ ያልሰማችሁም ወደዛ፣ እኔ ሰው ሃይማኖት ሲነካሉ እንድ ሃይማኖቴ እፎይ እፎይ ብለሽ ብጥፊ እፍ ብለሽ ጥፊ ነው የምልሽ። እፎይ ማለት እምቡሽ ገለፋ እፍ ብሎ የሚጠፋ ነገር ነው።